ይሄ ስንት ነው? እሱ ሰላሳ ብር። ገና መጀመርሽ ነው። ይህንን ይቺኛዋን ግን ወድጃታል። ቅናሽ የለውም፣ ቅናሽ የለውም። ሀያ አምስት ብር። ከዚህ በላይ የት ይቀለስ በይኝ። አሪፍ ነው ወስዳለሁ፣ ግን ደግሞ ላንቺ ሌላ ስራ ልሰጥሽ ፈለግኩ። ዛሬ ታየዋለሽ። ላንቺ የሚሆን ነገር ነው። ወስድሽና ይህን ማስቀመጫ አለሽ። የሚሰራልሽ ሰው አለ። ይሄ ሌላ ሰው አስቸኳይ ስራ አለሽ አሁን። የዛሬውን ወጪ ነው ይሸፍናል። የዚህኛው ምንም ችግር የለም አታስቢ። ይለሱ ይሄ የት ውስጥ ነው የሚገባው? ሌላ ጆን እያለሽ እዚህ ውስጥ ነው የምታስገቢው። አዎ ሮቤል ፍስሀ እባላለሁ። ማንት ገነት ሻይ ቡናውን ከመስራት መስራት ከጀመር ቆይቻለሁ። አንድ ዓመት ከስድስት እንደ በፊቱ አልሆንም። ለምሳሌ ደሞ ተጨማሪ ቅድም ያየሃቸውን እነሱን አራገቢያው ምጣድ ምናምን እነሱን ጨማምሬ መሞከር ጀምሬያለሁ። በጣም ሩቅ ከሩቅ ነው የሚመጣው ለዚህ ስራ። ጠዋት ቢያንስ አስራ አንድ ከምናምን ከተነሳው፣ እዚህ ቢያንስ ወይ አስራ ሁለት ተኩል ወይ አንድ ሰዓት ነው የሚደርሰው። የእግር መንገድ በጣም ያስኬዳል። የታክሲ ላለማውጣት ረዥም የእግር ጉዞ እጄ ነው የሚመጣው። ቤተሰብ ዚ ነው የምታስተዳድረው? ችልል ልጆች አሉኝ አንዱ እዚህ ጋር እዚህ ነው፣ ከኔ ጋር አንዷ ደግሞ ክፍለ ሀገር ነች፣ ከቤተሰብ ጋር እዚህ ያው አልተመቸም። ለምን ወደ ክፍለ ሀገር ላክሽ? ያው የተወለደችውም እዛው ነው። እዛ እየተማረች ነው። እዚህ ከመጣሁ ይከብደኛል ብዬ ስላሰብኩ እዛው ትደግ። ባለቤትሽስ እዚህ ነው ያለው? አዎ። ምንድን ነው የሚሰራ? ብሎክ ውስጥ ምናምን ሳይቶች ውስጥ ለጠረባ ምናምን መጥረብ እዛው ይሰራል። ስራው ከ ሲገኝ ነው በስልክ ምናምን ተፈልጎ። ስለዚህ አንቺ በምትሰሩት ነው የምትተዳደሩት ማለት ነው። የቤተሰብ አስተዳዳሪ በሆነው እንዴት ነው? ከባድ ነው፣ ይከብዳል። ያው ሲገኝ ደስተኛ ትሆናለ። ደሞ እንደዚህ አየር ምናምን ሳይኖር ስቀር እንደ ተሆነ የተሆነ መኖር ነው። ብቻ ተመስገን። ሳትሸጪ ውለሽ ገብተሽ ታውቂያለሽ? አዎ ማለት ያው ምንም ምንም ሳልሸጥ ሳል ሳይሆን የተወሰነ ሲሸጥ ደግሞ ዋናውን እንኳን ከበር ሳያደርግ ሌላ ወጪ ደግሞ ማውጣት። ብቻ ያው ያን ገንዘብ አይበቃንም ለሚያስፈልገው ነገር፣ የዕለት ወጪ ለመሸፈን የልጅ አለ፣ ቤት ውስጥ ደግሞ የሚያስፈልገው ነገር በወር ደግሞ የቤት ኪራይ አለ። ብቻ ያበሳጫል አንዳንድ ጊዜ ተመስገን። የተፋ ችግር ውስጥ የገባሽበት ጊዜ ነው ያው ስደት ሄጅ ነበር የሆነ ሰዓት ላይ ወዴት ወደ የመን ሄ እሺ ለስራ ሄጅ ነበረ ከማግባትሽ በፊት ነው አይ መጀመሪያ ልጄን ወልጄ ክፍለ ሀገር ነበርኩ ከክፍለ ሀገር እንደሚለወጥ ምናምን በደላላ ነበር የሄድኩት እሺ ለስራ ከሄድኩ በኋላ ጦርነት ነው በጣም ከባድ ጦርነት ነበር ከዛ እና በቃይ መስቀል ወደ ሀገር ቤት ነው። ምን ያህል ጊዜ ቆይተሽ? ከመጣሁኝ ወደ እዛ ምን ያህል ጊዜ ቆየሽ? እዛ ወደ ሁለት አመት ከስድስት ወር። ከዛ ወደ ምን ስራ ገባሽ? እዚህ ሰው ቤት ምናምን መስራት ጀመርኩኝ። ቤት ውስጥ ሰው ቤት ተቀጥሬ መስራት ጀመርኩ። ከዛ ያም ያም በቃ አንዳንዴ ደሞዝም አይከፍሉም። ወር ስደርስ ሰርተሽ ሁለተኛ ደግሞ ያው የኔ ችግር እያለ እነሱ ቆይ ይላሉ። ምን ይላሉ? እንደገና ደግሞ በትናንሽ ምክንያቶች ያው ወሩ ሳይሞላ ስራ ወይ አቆማለው ምን እላለሁ። ያ ያ መሀል ላይ ክፍተት እየፈጠረ ሲያስቸግረኝ በቃ ይሄ ይሻላል ብዬ እንደዚህ አይነት ስራ ጀመርኩኝ። ተስፋ የቆረጥሽበት ጊዜ አለ? አዎ፣ አንዳንድ ጊዜ ሁሉን ነገር ትቼ የሆነ ቦታ በቃ ብሄድ ወይም ሀገር ብቀይር፣ ይሰለቻል መኖር ሲያስጠላ፣ አስባለኋል። ብቻዬን አስባለሁ። በቃ ከባድ ነው። ብቻ ትምህርት ነው፣ ህይወት ያስተምራል። እንደ እግዚአብሔር መልካም በጣም ቤት አያዘጋጃል። እየወሰን እኔ የተጠበቅኩት እስኪ አበሻ ልብስ ኧረ በቃ ችግር የለም፣ በቂ ነው። ቅድም በቂ ነው፣ ችግር የለም። ለሴቶች ለሞፋ የሚያደርገው አበሻ ልብስ፣ ቆንጆ አበሻ ልብስ፣ እስኪ አማርጭ ናቸው። ስንት አበሻ ልብሳለሽ? እኔ አንድ ብቻ። ደስ ይላል እንደዚህ ወጥቼ አላውቅም። በቃ እግዚአብሔር ያዘጋጀው ነገር ነው ብዬ አስባለሁ አስባለሁ እኔ ከቤቶቼ ጋ አንድ ቀን እንኳን አንድ ማለት እሁድ የሆነ ቦታ ብንሄድ ቁጭ ብለን ብናወራ ውስጤ ያስባል ግን አይመችም ቃለ እንደ ምግቡን ካናዘን የሆነ ቦታ ተሰብስብ ብለን ብንጫወት ውስጥ ይነፍቃል። ብጋብዛቸው ሁላ ደስ ይለኝ ነበር ግን አልቻልኩ። ያው አንድ ቀን ይመጣል ብዬ በተስፋ ነው የምጠብቀው። እና እግዚአብሔር ይመስገን ይሄና እንትን ዘና ያረጋል ሰውነታ። መጀመሪያ ላይ ፈርቼ ነበረ። ምኑን ፈራሽ? አይ በጣም ጭስ ስወጣ! የሁላ መተመተል ሊያቃጥሉኝ ነው እንደዚህ። ወስድ ስትገቢ ግን ቅልል ይልሃል፣ ስትላመደው ትንሽ ስትቆይ። መጀመሪያ ጭንቅ ይላል፣ ጭሱ ይከብድ ነበር። እዛ መሀል ላይ ምናምን ስታሽ በቃ እረፍት ነው የሚሰማው፣ ደስ ይላል። እህቶች ሰብሰብ ብለው አንድ ቀን ብጋብዛቸው እያልሽ ነበር አይደል? እንደዚህ እንዳማረብሽ ታዲያ እራት ብንጋብዛቸው ምን ይመስልሻል? እዚህ ድረስ መጣው መኪና እንልክላቸዋለን። ባለቤትሽም እህትሽም ፈለግሽውን ሰው መጋበዝ ይችላልሽ። ደስ ይለኛል ቢሆን እንደዛ ከሆነ ማን ጋር እንደወል? የቴ ጋር ትምጣ ይሄ የት ነሽ? እኔ ቤት ነሽ። በቃ ይኸውልሽ እኔ ስራው ስራ አግኝቼ ማለት ነው እና የሆነ የተሻለ ስራ አግኝቼ የሆቴል ውስጥ ስራ ስለጀመርኩኝ ቤተሰቦችሽ መጥተው ስራውን እየዩ እነሱም በዛው እራት በልተው ይመለሳሉ ስለተባልኩ በቃ ልጆቹን ይዘሽ አንቺም ጸጋም ተዘጋጅታችሁ ጠብቁ። እነሱ ደግሞ እስኪመጡ ሰላም፣ እንኳን ደህና መጣችሁ። እንዴት ነው ሰላም ነው? በዛች እንዳችሁ በዛች እንዳችሁ ዚች እንዳችሁ በዛች ጋር እንተዋወቅና እየተጨዋወትን እንሄዳለን ስነ ጸጋነሽ ይባላል። ጸጋነሽ ይባላል። እኔ መሰለች ሳይወሪ እባላለሁ። ከገነት ታላቅ። የት ታላቅ? አዎ፣ የምህረት ይባላል። የገነት ታናሽ፣ ታናሽ ዛሬ ከህገነት ጋር ውሏችንን ሙሉ ቀን ከእሷ ጋር ነበርን። ስራ ቦታ አግኝተናት ከኛ ጋር ነው ያሳለፈችው። መልካም ቀን ነበረን። ስለዚህ አሁን ትመጣለች፣ እንቀበላታለን።

እንዴት ነው? እንደጠበቃችዋት ነው? እንዴት? ከዛም በላይ ከዛም በላይ ምን ተሰማችታል? እኔ ቅድምም ደስታዬን አልቻልኩም። እዛ ደውላ እንደዚህ እንደዚህ ስትለኝ በቃ በጣም ደስ ብያለሁ። በጣም ጎግቻለሁ ለማምጣት እግዚአብሔር ይባረክ። እግዚአብሔር መልካም ነው። ለእሱ ቀን አለው። ቀኑ ጠብቆ ሰው ያደርጋል ለማመን ይከብዳል። በጣም ደስ ይላል። እንደዛ ይሆናል ብዬ አላሰብኩም ነበር አልጠበቅኩም። በጣም ደስ ብሎኛል። ገነት ስላየሻቸው ደስ ብሎሻል? በጣም እግዚአብሔር ወንካን ያበቃል። እግዚአብሔር በቃ በዚህ መልኩ እግዚአብሔር ጎበኝተናል። እንደዚህ መሰብሰባችን ይመጣ ነው፣ እድለኞች ነን። እህቶችን ባገኘኋቸው እና ባጫወትኳቸው ስትይ አል ነበር። ምንድን ነው የምታጫውቻቸው? ያው ዛሬ ስጠጣ የነበረው ስበላ የነበረው ለየት ያለ ነው። በፊት ያው ከእነሱም ጋር ብሬ ብስኩት ምናምን ነበር የምንበለው፣ ቡና ነው የምንጠጣው ዛሬ ደግሞ በቃ ስጋ ምናምን እያማረጥኩ ነገር። ምን ብቻ ከውሎሽ በጣም ያስከረመሽ ነገር ምንድን ነው? ይሻር ሻወር ይሄ የታጠብኩበት አይረሳም። ያልቀቡኝ ነገር የለም። ሰያቱ ፀጉሬን ፊቴን ቀብተው ያጠቁት። ከዛ በኋላ ደግሞ ስቀባባ ነበር እንዳለ የቆየሁት እጄን እግሬን ሁሉ ነገር። እናትሽ እንደዚህ አምሮብሽ ምን የለ ብታይም ከዚህ በላይ ደስታ የለም። ወይም ትልቅ ትልቅ ነገር ነው። በህይወት ብሎ ኖራ ብታይ ደስ ይለኝ ነበር። እንደ እግዚአብሔር ፈቃድ ያው በህይወት የለችም። እንደማጭ ጊዜ ምን ብሰራ ብለሽ አስበሽ ታውቂያለሽ? አዎ፣ በተለይ በይህን አመት በቃ ሁለት ሺ አስራ ስምንት ቢሰራ ወይም ከሀገር ውጭ ቢወጣ ብቻ ስኬታማ ለመሆን ያው አስቤያለው ይሆናል። እንግዲህ ለምታስቢው ደግሞ ስራ በራስሽም ሰሪው ነገር አስበሽ ይሄ ነው ምሰራው ስትይ ደግሞ ኢቢኤስ ቴሌቪዥን መነሻ የሚሆን ካፒታል ያበረክትልሽ። በጣም አመሰግናለሁ። ይባርካቸው፣ ተባረኩ፣ ዘመናቸው ይለምልም፣ እግዚአብሔር አለምልማቸው፣ ይጠብቃቸው፣ ከክፉ ሁሉ ይሰውራቸው።